ኖላዊ ዘጠና ሰባት ጀላችሁ መጥቻለሁ። እንግዲህ ሜላት ሀንዬን ወጣ ስትል ሀሴት ሀሴትዬ ስትላት እኔን ነው ማዬ፣ እኔን ነው? አዎ አንቺን ነው። ምንድን ነው? እኔን ነው። እውነትሽን ነው ስትላት፣ አዎ እውነቴን ነው፣ ሁሉንም ነገር አስታውሻለሁ ትላታለች። እንግዲህ ሀንዬ በጣም በለቅሶ ቡስቅ ብላ ታለቅሳለች። ስቅስቅ ብላ ማለት ነው። እማዬ ጠልተሽ ነው እና ካልጠላሽኝ እንደ ቀጥ ብለሽ ለምን አታይኝም? እኔ አልጠላሁልሽም፣ በፍጹም አንጠላውሽም ሀሴትዬ ያለች እንግዲህ እናቷ ባደረገችው ነገር ልጅ አይደለችም ብላ እንግዲህ ስታሰቃያት የነበረውን በማስታወስ ስቅስቅ ብላ ታለቅሳለች። ሀንጌም በጣም ስቅስቅ ብላ እንግዲህ በለቅሶ የለቅሶ የደስታ እንባ ታነባለች ማለት ነው። እናቲቱም የለቅሶ እንባ ካነባች በኋላ እብ ተቃቀፉ ሁለቱም ትቅፍቅፍ ብለው፣ በቃ ካሁን በኋላ ሁሉንም ነገር አስታውሻለሁ፣ ግን ደግሞ ማንም ሰው ማወቅ የለበትም ማስታወሴን በማለት እንግዲህ ለሃንጌ ትነግራታለች ማለት ነው። ከወደቀች በኋላ ማንኛውንም ነገር አስታውሻለሁ፣ ግን ማንም ሰው ማወቅ ስለሌለበት ዝም ብያለሁ። አንቺንም እንዴት እናትሽ ነኝ ብዬ እንደምነግርሽ፣ ለአንቺም ልጄ ብዬ እንዴት እንደማቅፍሽ ጨንቆኝ ነው ዝም ያልኩሽ አለቻት ማለት ነው። ተምቷጉት ጊዜ የለኝም። በጣም አስቸገረኝ እኮ ይሄ ልጅ ተምቹ የሚባል ልጅ እኔ እኮ ከአሜሪካ ለረፍት ብቻ ነው የመጣሁት። ጊዜን እያስጨመርኩ እስካሁን ድረስ ቆይቻለሁ። ካሁን በኋላ ግን ማስጠንቀቂያ ተሰጥቶኛል። እባክህ አንድ ነገር በሌለ ተምቹን ሲለው፣ ተምቹ እኮ ውስጡ ጥሩ ስላላደለ ነው የሸሸው እሱ ጥሩ ሙድ ላይ ካልሆነ ሰው ጋር ማገናኘት አይፈልግም እያለው ይገኛል። ለማንኛውም እኔ መክረዋለሁ ዘክረዋለሁ አለ ማለት ነው ሴ ለተምቹ እርግብ ምን እንዳለችው አላቅም። ወደ ሌላ ሀገር ልሄድ ነው ብላ ስለነገረችው ነው መሰለኝ እርግብ፣ አታደርጊውም፣ እኔ አንቺን ብዬ ቀርቼ አንቺ ዝጥለሽኛ ከጅም እያለ እንግዲህ የሮጠ ወደ አጎቱ ጋር ሂዷል። አጎቱን ደግሞ አጎቴ ጠቀም ያለ ብር እፈልጋለሁ፣ በዛ ያለ ብር አገር የሚያስወጣኝ ብር እፈልጋለሁ ያለ ብለዛ፣ ከሰጠኸኝ እሰየው፣ ካልሰጠኸኝ ግን አጎቴ አይደለህም በማለት አጎቱ ለምንድን ነው ብሩን የፈለግከው ስለው፣ ወደ ውጭ ልወጣ ነው ስለው፣ እኔ አሜሪካን እንሂድ እያልኩ እንዴ ሙሆነ ነው ተምቹ ብሎ እንግዲህ ሲከራከረው በቃ ማሰጠኝ ከሆነ አጎትነትንም አልፈልገውም በማለት አጎቱ ጋር ይጣላል ማለት ነው። ይህ ሀንጌ ቤተክርስቲያን ሂዳ እናቷ ጋር ከተቃቀፈ ከጨረሰች በኋላ ቤተክርስቲያን ሂዳ ስቅስቅ ብላ ስታለቅስ ስታነባ አባቷ ከወደኋላዋ መጥቶ ቤተክርስቲያን ተሳልሞ በርከክ ብሎ እንዴት ሀንጌ እንዲህ ሆና ታለቅሳለይ ስቅስቅ ብላ ብሎ በጣም ደንግጦ ሀንየ መሆንሽ ነው እንዲህ ስቅ ስቅ ብሎ የሚያስለቅስሽ ነገር ማወቅ አለብኝ እኔ አባትሽ፣ እና መሆንሽ ነው ሲላት፣ ምንም አልሆንኩም አባዬ፣ መቼ መጣ እንዴ መቼ የት ነበርክ እያለች እንግዲህ፣ ገና አሁን የመጣሁት ሲላት፣ እንግዲህ የሚያስለቅሰኝ በጣም ደስ የሚል ደስታ ነው። ደስታ ደግሞ ያስለቅሳል። እንዲህ እንደሚያስለቅስ ኑሮ እኮ። አላቅም በማለት ለአባቷ ትመልስለታለች። እንዲህ ደስታ ከሆነም ነገርኝ፣ መጥፎም ከሆነ ነገርኝ፣ እኔ አባትሽ ሽጋራሽ አለው ሁሉንም ነገር ቢላት፣ ግን በፍጹም አባዬ ልነግርህ አልችልም፣ ትንሽ ጊዜ ጠብቀኝ፣ ያለብለዛ ችግር ነው በማለት እንግዲህ አሁን እንደማልነግርህ ግን ቀስ ብዬ ጊዜው ሲደርስ እንደምነግርህ እወቀው በማለት ለአባቷ መልሳለታለች ማለት ነው። በጣም ደስ ይላል። የምር እንዴት መጣሽ ማለት ነው ማለት ነው። አማርኛ እኮ ነው ያወራሁት እንዴ። በታክሲ ነው የምመጣው። ሌላ በምን እመጣለሁ? መኪና እንደሆነ ጥሩ። ቀልደኛው ወቶሻል እባክሽ ሜላት። እንግዲህ ባዩሽን እንዴት መጣሽ እባክሽ ስትላት፣ መኪና የለኝ ስትላት፣ በእግሬ ነው የመጣሁት ስትላት፣ ቀልደኛው ወቶሻል እባክሽ፣ እንዴት መጣሽ ያልኩሽ እኮ ነው አለቻት። እኔ ስለ መኪና እየጠየቅኩሽ ሳይሆን ወደዚህ ቤት እንዴት መጣሽ ነው ያልኩሽ፣ አለች። ምን ነው፣ መምጣት የለብኝም ማለት ነው? እኔ እንደዛ አላልኩም። ታዲያ ምን እያልሽ ነው? ግራ አጋባሽኝ እኮ። አማርኛ ጠፍቶብሻል እያልሽ ነው? የግራ አጋባሽኝ እኮ የምትይው ነገር ሁሉ እኮ ግራ አጋባሽኝ። መስማት የምፈልገውን ነገር ሰምተሻል። መስማት የምፈልገው ነገር ምንድን ነው? የምሰሚውን እንኳን የምታውቂው አንቺ ነሽ። መስማት የምፈልጊውን የምታውቂው ሜላት። ዛሬ ግን ደህና ነሽ? ምን ነው? ደህና አንመስልም? እኔ ምን አውቃለሁ። ጭራሽ የባሰብሽ ነው የሚመስለው። ለማንኛውም አንቺ ተጫዋች፣ እኔ አረፍልል ሂጃ አለው? አንቺን ብዬ መጥቼ ከማን ጋር ነው የሚጫዋተው? አረ ብቻሽን ብትጫዋች ምን ትሆኛለሽ? ዛሬ ልጅቷ ምን ነክቷታል? መሆናለች፣ ባዩሼ? ምንም አልሆንኩም። በይ ቻው እንግዲህ። እንዲህ በማለት ሜላት ባዩሽን ከተቀመጠችበት ጥታት ወደ ጓዳ ገብታለች ማለት ነው። ሴትየዋ መሆና ነው? የሆነ ነገር ሰምታ ይሁን? አይ አይሆንም። ማን ይነግራታል? ወይኔ ጉዴ! ያች ርግብ መታ ነበር ማለት ነው። አይ ርግብማ በፍጹም አታደርገውም። ያንን ሁላ ወርቅ ይዛ ሰርቃ ከሄደች በኋላ እዘቤት ምን ያመጣታል? አይ ደዛማ አይሆንም። ፊቷ ደግሞ እንዴት አባቷን የተኮሳተረው? በእናታቸው በማለት ባዩሽ ቁጭ ካለችበት እያስተነተነቻለች ማለት ነው። እንግዲህ የሀንየ አባት ላሴ እንደው ዛሬ ደግሞ ሀንጌ እኮ ቤተክርስቲያን እያለቀሰች አገኘኋት። እንዴ ባያው መሆና የደስታም ባ ነው አለች። ምን አደርጋለሁ፣ እኔ እኮ ጨንቆኛ እንደም ሆነው ነገር ስለሷ እንዴ ደስታ የሚያስለቅስ አልመሰለኝም ነበር። እንዲህ ባዩሽ ሀንጌን ሰሞኑን ሀና ይሄ ሜላት መሆን ሰሞኑን የምትነጫነጨው እኔ ላይ ብቻ ነው ወይስ ቤት ያለውን ሰው በሙሉ ነው እያለች እንግዲህ ወሬ ለመፈልፈል መረጃ ለማግኘት ካህና ለመሳብ እየሞከረች ትገኛለች እቺ አላቢላ የሆነች ባዩሽ እና አብደቷን ታዲያ እኔ ላይ ነው እንዲ ምታሳየው ነገሩ እንደዛ እንደነበረ አያውቁም እንዴ ማለት ምኑ ነው ማወቅ የነበረብኝ ሰው ሲያብድ እኮ መማታት የሚጀምረው የሚወደውን ሰው ነው ምን እያልሽ ነው እንጂ እውነቴን እኮ ነው ማማ ሜላት እያበደች ነው እያልሽ እንግዲህ ሀንዬ መስማት የምትፈልገውን ነገር ይቺ ባዩሽ ነገረቻት ማለት ነው። ምክንያቱም ባዩሽ እሷ እንድታብድ ወይም እንድሞት የምፈልግ ጓደኛ ናት ማለት ነው። ብልጥ በልጥ ናት። ሀንዬ ሰርግ ነበር እንግዲህ አሴ ሰዎቹ የሉም እንዴ? ልሰርቅ ነው የመጣሁት በማለት ምናምን በአካል ከተላለች ይህች የተረገመች ባዩሽ እንግዲህ ስታቃቸው እሱን አሴንና ተምቹን በጣም ትሸሻቸውና ትፈራቸው ነበረ። ያው ሌባ ለሌባ ስት እና በጣም እኮ ነው የሚገርመው። አዲ ድረስ የምገባው ዱቄት ለመስረቅ ነው አደለ? ስትለው አለ እንዲ ዱቄት የት ነው በእናትሽ ስቲ ነገር ያለ እየቀለደባት ነበር። እየቀለልክ ነው አንተ ልጅ፣ ለመሆኑ ምን ልሰራ ነው የመጣኸው ትለዋለች ማለት ነው። እንዲህ ልሰር ቃልኩሽ እኮ ምንድን ነው ነገሩ? እንዲህ ነኝና፣ ባጁሽ ሰዎቹን ነው ምጠራለ፣ ለፖሊስ ሲያስቀፈድዱህ ልክ ትገባለህ። እ ተንጂ ሰዎቹ እኮ በጣም ጥሩ ሰው ናቸው፣ እንደዚ ያደርጉ። ሌባ ሲገባ ማንም ሰው አያዝንም ቤቱ አዝለው። እውነት ሌባ መሆንህን ቢያውቁ አያስይዙህም። አይ የሀንጌ ቤተሰቦችማ እንደዚ አያደርጉም። እንዴ አሴ መታል እንዴ? አለች ሀንጌ አው። ሀንጌ ትተዋወቃላችሁ እንዴ? አው። እንዴት አለች ደንበኛ ያመሰለችሽ በየሳምንቱ የምሰርቃት ሌባዋ ነኝ። ይህ ልጅ ጠይነኛ አይደለም እንዴ? ግን አና ታቂዋለሽ። እርሰው አያውቁትም እንዴ? እኔ ያውቀዋለሁ። አው የት አባቷ አቀውና አሴ ይባላል። ለትዬ ደም የሰጣቸው እሱ ነው። አየሽ መስረቅ ብቻ ሳይሆን ደምን መስጠት እናውቃለን። ተሰብስባችሁልኝ ያለ ወይን የባዩሽ መቼም የፈጠረ ሀምላቅ ጥሎ አይጥልህም። አሁን ቆንጆ ስራት እንችላለን። አሁን እንግዲህ ባዩሽ ያንን ሁሉ ወርቅ ይዘሽ እኔ ጅማ አታመልጭኝም፣ በማለት እየደጋገመች ርግብ ጋር እየደወለች ትገኛለች። እየተለ ጓደኛት አላችሁ አንተ ለመሰለ ጓደኛ ስላለ እኔ ራሴ ምን ያክል ድለኛ እንደሆን እንዴት ልንገር? አንተንም በጣም መመስገ ወርቅ የት ይሆን የት ገባ? ሰላምዬ ቀየረው ይሆን እንደ ቦታውን? ወይ ሰላምዬን ለካ በጠይቃት እንዴት አስታወሽው ብላ ትጮህብኛለች። ግራ የገባው ነገር አረወይኒ ወዴት ልፈልገው? እንግዲህ ሜላት ወርቋን ስላስታወሰች ቦታው ብፈልገውም አላገኘችውም። ያሴ አጎት ወደ አሜሪካ ሊበር ነው። እንግዲህ ተምቹ አጎቱን ይቅርታ ጠይቆ ወደ አሜሪካን ሀገር ሊሸኘው ነው። መቼም ቢሆን እኔ አልተቀየምኩህም ስላስቀየምኩህ ይቅርታ ብሎ ጠይቁት መቼም ቢሆን እኔ አልተቀየምኩም ብሎ አጎቱ ጋር ተራርቀው ተሸኛኙ ማለት ነው። ላይክ ሰብስክራይብ አድርጎ ቤተሰብ ስለተከታተላችሁኝ፣ አመሰግናለሁ። ቻው ቻው። ደህና እንገናኝ።